ላይ በስፒከር ነህ እንግዲህ፣ የተሰባስበ እዚህ መቆደንያ ነኝ ያለሁት። ላይፍ እያየህ ነው። ላይፍ ላይ ማየት ይሻላል። ያ ነፃነት ወርቅ ደህና ነው። የሚያናግርህ እነ ሰይፉም አሉ። እነ ጄር ደህና ነው። የታዲያስ ተጠፋፋን። ያው እዚህ ቦታ ከመጣሁ ታውቃለህ፣ ለመቆደንያን ለማገዝ መጥቻለሁ እና ያው እናንተን ተማምኜ ነው የመጣሁት። ስለዚህ እንደው ምን ልታደርግ ትችላለህ የሚለውን ነገር የሚቀጥለው። እሺ ለአሁን ምን ታደርግልናለህ ታዲያ? እኔ ምንም አለም። እኔ አይ እኔ እንደዛማ፣ አይ እንደሱ አለም። እንደሱ ሳይሆን አትሊስት አንተ የምትችለውን ነገር ምን እናድርግ

በጣም ማከብር የምወድ በጣም ምወድ የሚኪ ጓደኛ ነኝ። ልውል አወቀኝ እዛ ሚኪ ጋር ሉሊያ፣ ዋዋው ቴንክ ዩ። ስለዚህ ደግሞ በአንተም በኩል ደግሞ አምስት መቶ ሺህ ብንስጣ ነው። ውሃ፣ እስኪ ፎጣ፣ በረዶ፣ በረዶ። ሰይፉ ወደቀ፣ ጌታዬ። ሰይፉ ወድቋል ጌታዬ። ሰይፉ ወደቀ። ሊጨምሩት ካለ ጎበዝ አንድ ሚሊዮን ብር ሁሉ በጣም በጣም ነው የምናመሰግነው። መሰግነው ዲ እ እስኪ ሉልዬ ቀጥል እስኪ በኔና በባለቤቴ መስተዋት ዘለቀ ጠቅላላ አምስት አንድ ሚሊየን ብር አበርክቻለሁ ታንክዩ። የሚቀጥለው ሳምንት ስመጣ ደግሞ እንደዚሁ ደግሞ ካላቆማችሁ ደግሞ በአካል መጥቼ ደግሞ የሆነ ነገር እሰጣለሁ ዋ ከዛ ወበና ጥቆሉ። እኔም ደግሞ አመመርቀው መርቀዋልን። እኔ ሁሌ አንተ ጋር ስደውል ያው በኮንፊደንስ እውነት ለመናገር ደስ እንዲልህ ሳይሆን ሁልጊዜ በቸርነት ብዙ አውቀሃለሁ። እኔና አንተ ያው ወንድማማችን ከጓደኝነት ያለፈ በጣም አኩርተኸኛል። የእውነቴን ነው የምነግርህ። በጣም በጣም አንደኛ። ሳታስበው ነው የደወልኩብህ፣ አልተዘጋጀህም። ሳትዘጋጀህ አንድ ሺህ ብር መስጠት ማለት ኢስ ኖት በጣም ከባድ ነገር ነው። የእውነት አንድ ሚሊዮን ማለት ነው። አ አንዲብ ለ በደረጃዬ ያደረ ለማስመው እንደማውቀው በራሴ በደረጃዬ ያደረኩ በጣም በሙሉ ነበር። እና አሁን ሌላ የቤት ስራ ልስጥህ። ቆይ ቆይ ቆይ ሉሌ፣ ከመዝጋት በፊት አሁን እዛ ያሉትን በሙሉ አንዳንድ ሰዎች የሚያቁኝ ሰዎች ታገኛለ ብዬ አስባለሁ የሆኑ ሰዎች እንዲደውሉ ታደርግልኛለህ። አሁን አስደውልልኝ፣ አሁን አስደውልልኝ። በጣም ታንክዩ በጣም ታንክዩ። መስታወት ዘለቀ የሉል ባለቤት ናት። ይኸው ሁሉም እያጨበጨበ ነው። እነ ሰይፉም መስትሄ ለእኔም መሄቴ ናት። ይኸው እንደምታውቀው በጣም ጥሩ ባለቤት አለችው። መስትሄ ባለፈው አስወደደኝ። የእውነት ነው አስወደደኝ። ሉላ ይኸውልህ

አቶ ሉል እና ባለቤታቸው የዘሮ መስታወት በጋራ ለመዶኒያ አንድ ሚሊዮን ብር፣ ዌልስ ፋርጎ አለ። ችግር የለውም። በጣም